አንቺ በእጄ ሰበብ ሆነሽ ኑሯል በዚህ ግድም ብቻሽን ምን ታደርጊያለሽ? አሃ ጨዋታ መጣቅ እንዴ? እኔ አይነ ህብር ወይ ነው እንጂ እዚህ መጥቶት እና በዚህ ግድም ብቻሽን ምን ታደርጊያለሽ ታዲያ? አሃ እነዛ እና ዘመን ያብሮ ይመስለኝ። ታዲታች ጭራሮ ልንለቅም መጣን ነው እንዴ? አንተም ብዬ ነው እንጂ እና እንደዛ ቲም እንዴ ደይኔ

ከማንም ወርጋት ጋር ከምትጃጃ ያን የባለ አባት ልጅ አገብታ እናቷንም ብረዳ ይሻላትም ነበር። እንደ በሲወት ምን ጥልቅ አረገሽ? እሱም ቢሆን ወንድ ወንድ መልከ መልካም ነው። እሱን ታይውና ላይ ለቀስ የሆነ ወግላው እስኪ ስካውጊው። አያውልሽ ትናንትና ካንቺ ጋር ከተለያየን በኋላ እዛ መንገድ ላይ አይን አዲስ ወድቃ። አይና አዲስ? አዎ። አይ መከራ። እንዲሁ እዛ ሰውዬ ጋር ሲጥላት ተበኋላማ መች ገርፏት ነው መሰለኝ ደም በደም ሆና አገኘዋት። ልጁ ወርዷል መሰለኝ። እስቲ አቦምበይ አቦን እኔ እኔ እናቴ እና ልጇንም አጣች። አንቺ እሱን ተያለሽ ደመላሽ መጥቶ ረግጦት ከይ በኋላ የምታረግዝም ማለት አይመስለኝ። አይ እናቴ፣ አይ እናቴ፣ አይ እናቴ። አረ እንዳው አንጀቴን በላችሁ። እንደው ምንም ቤተሰብ የላት። አረ ነበሩ። እንዴት ያሉ ደግ መሰሉሽ። አሃ እና የተዱ አታውቂም እንዴ? ቆይኮ ከሞቱ አይ ሁሉም ላይ ያለቁ እንዴ? አንድም ዘመድ የላት ኧረ አንድ ወንድም ነበራት። እንደውም እንደሰማሁት ከሆነ አባትየው ከማረፋቸው በፊት ከደመላሽ ተበድሮ ነበር አሉ። እሺ፣ ተማለስ ተያ በኋላማ መክፈል ሲያቅተው ልጁን ድሮ አረፈው። ታዲያ በይህ መሃል አባትየው በጣም ናታሞ ሞተ፣ አንቺ ለካ ሀዘንም ይገላል? ወይ ጉድ ወይ ጉድ። እናቲቱም ይሄ ሞተ ባየ ጊዜ እሷም ተከትላ ሞተች። እንዴ እናቴ፣ በእንቅርት ላይ ጆሮ ደግፍ ሆንሻል። ይሄ ነው እና የወንድሙ ማል ሹስ እስከ የት ገባ? ኧረ እኔ ምኑን አውቄው። እንደው ያ ደመላሽ እየደበደበ አቅሉን ሲያሳጣው ግን ብሎ ጠፋሉ። እና አሁን ስለሱ እንዲሁ ምንም ወሬ የለም። አይ ኧረ እንደው ምኑን አውቄው አንቺ

ማነውስ ነው እንደ ደፈረ በቆማውን ተነስቼ ልኩን አላሳየውም ነበር? የፈሪዱላ ከኋላ ሆኖብኝ ነው እንጂ። በል እስኪ አንተም ተላጭተ እንደጨረስክ ምትሃቶም እንዳያገኝ እቹን ቆብጣ አላርግባት በልሽ። እስኪያችን ወስላታ ሂጀላ እናግራት። የእንደዚህ አይነት ተግባር ወሬውን አታጠውም። በሉ ደህና ዋል ምንድን ነው አንቺ የምትነፋረቂ፣ እናቴ? እኔ አስጠግቼ ባኖርኩሽ ሶባርኩሽ፣ እናቴ። ኧረ እንደው ምንም አይደል፣ ደሜ በየተነሻውን ምግብ አቅርቢ እዚህ አትቦለችብኝ። ኧረ ሞቲፍ ሳይ ደምዬ እንደው ዘንግቼው እኮ ነው አራቆል ልስራ ቅጭት ያርግሽ እስካሁን አልሰራሽም ልቀት መሆኑ ነው እንዴ ዘመድ አይደል ደምዬ ለነገሩኔ እኔ ጥፋተኛው አንቺን ማግባቴ አረ ተው ደምዬ ክፉን እንነጋገር የሆኑን ያርገውና ድሮማት ከጅለኛል ነበር አይ ዶሮን ሲያታልሏት በመጫኛ ጣሏት አሉ ቆሞ ቀር እንዳትሆኝ ሰው ላርግሽ ባልኩ ነው አይ ነገሩ የኔ ነው ጥፋቱ አንቺን ማግባቴ፣ ዘሬና መከንሹ አረባክሽ። የማይመቱት ልጅ ሲቆጡት ያረቅሳላሉ? ምን ታነፈርቃልች? እንዲህ ነበር መርገጥ መጋዣ